በትን መንገድ አስቢበት ሰይድ፣ አሁን አስቀያሚ ህይወት ላይ ነው ያለው። እኔንም ልጠጋኝና ሀሳቡን በሙሉ ለሙሉ ልገልጽልኝ ፍላጎት አለው ነው የለውም። ሰይድ እንግዲህ ሱመያን ፈለጋ በወጣበት ገንዘቤን ጨርሼ መንገድ ላይ ወድቅ ያለሁ ጎዳና ተዳዳሪ ሆኛለሁ፣ ከአሁን በኋላ ጎዳና ተዳዳሪ ነኝ ብሎ እንግዲህ እንደዚህ ቪዲዮ ቀርጾል ሆልናል ማለት ነው። እኔ ምለው፣ ለጫትና ለዚች ለፔፕሲዋ ነው፣ ለኮከዋ ከየት አምጥተህ ነው ታዲያ የምትቅማት ሰይዱ? እንደው ማስመሰሉ ቀርቶብህ ሚስትህ ያለችበትን ቦታ አፈላልገህ ካአሁን በኋላ ከአንቺ ጋር እንጂ ማንንም በህይወቴ ማኖርም ሆነ ማስገባት አልፈልግም ብለህ ከሚስትህ ጋር ብትቀላቀል ነው የሚሻለው ማለት ነው። እንደዚህ አይነት ቃቃ ጨዋታ ቢቀረብህ ጥሩ ነው። ምክንያቱም ይሄ የማስመሰል እንጂ የማጣት ወይም የመደህየት አይመስለኝም፣ ወይም ገንዘብ የመጨረስ አይመስለኝም። ሰይድ አሁን ማን ገንዘብ ጨረሰ ቢሉ ማን ያምናል ማለት ነው። ማንም አያምንም። ስለዚህ ሰይድ አሁን ሱመያም በጸባይ ሱመያ እኔ ወዳለሽበት ሀገር ልመጣ ነው። እባክሽን ያለሽበትን ብቻ ለአንዴና ለመጨረሻ ይቅርበኝና ንገሪኝ። ከዛ በኋላ አብረን እንኖራለን። ወደ ኢትዮጵያም አልመለስም። ከአንቺው ጋር እሱ ጋር ልጆቼን አሳድጋለሁ። ከዛ መመለስ ሲኖርብን አብረን እንመለሳለን። ካሁን በኋላ በህይወቴ ሴት አላስገባም ከአንቺ ውጭ፣ ቃሌ ነው ብለ በርቅ ግን እያለቀስክ ማለት ነው፣ እያለቀስክ ሰይዱ። ይቅርታ ብትጠይቃት ነው የሚሻለው፣ ሱመያን ማለት ነው። ይሄ ማስመሰሉ ምንም አይጠቅምም ማለት ነው። ሰላም፣ ሰላም። ውድ የተከበራችሁ የሸዋተ ሁለት ሚዲያ ተከታታዮች በየዓለም ዳርቻ የምትኖሩ ውድ ኢትዮጵያውያን እና ኤርትራውያን በያላችሁበት ሰላማችሁ ብዙ ትትርፍ ይበልልኝ የእኔ አድማጮቼ፣ ተመልካቾቼ፣ የምታበረታቱኝ የኔ ምርጦች ማለት ነው። ፈጣሪ ባላችሁበት ይጠብቃችሁ እላለሁ እና እንግዲህ መጨረሻ ያችንን አሳምረው መድኃኔ ዓለም ማለት ይህን ጊዜ ነው። እንግዲህ ሰይዱ አሁን ይሄን ትመኛለህ? ምንም ሳታጣ እንደው ሰይድ እንደው አሁን እንደዚህ አይነት ነገር ትመኛለህ? ኧረ ተው አንተ ልጅ ተው ተው፣ እንደው ኮስተር ብለህ ወደ ሚስት ሂድ እንግዲህ። ይኸው ወደ ሱመያ ለመሄድ ይኸው መንገድ ላይ ገንዘብ ጨርሼ፣ በባዶ እግሬ፣ ጫማዬንም ምንንም ሸጬ፣ ይኸው ምንም ነገር የለኝም እንግዲህ ወደ ሱመያ እየሄድኩ ነው እያለ ነው እንግዲህ ማለት ነው። እንግዲህ ቪዲዮን እንዳያችሁት ሰይድ ሱመያ ጋር ለማለት አልቻለም ማለት ነው። ወደ ኢትዮጵያ እንመልሰሃለን፣ ገንዘቤን ደሞዜን ተቀብዬ ወደ ኢትዮጵያ መልሰሃለሁ እያለው ነው። አንድ ልጅ ደግሞ እሱ ደግሞ ወደ ኢትዮጵያ ተመልሼ ምን ሰራለሁ? እዛ ያለውንም ባዩ አስገብቼላታለሁ፣ ላዩ ሰጥቻታለሁ፣ እዚህም ያለው የነበረኝንም ጨረስኩ እያለ ነው። እንግዲህ ማስመሰል ይችልበታል ማለት ነው ሰይዶ እውነት ከባድ ነው እናንተ እኔ ምን ማለት እንዳለብኝ አላቅም በእውነት ሰይድና እኔ እንደዚህ ከምታደርግ እውነት በቁም ነገር እንግዲህ ልጄ መርፌ ስታስወጋት አይቼ ነው ተነስቼ መንገድ የጀመርኩት እኔ ምን አውቃለሁ ምን እንዳደረገቻት ምን እንደሆነችስ ምን አውቃለሁ ሆስፒታልስ የገባችሁ ምን ሆና እንደሆነ ምን አውቃለሁ ብዬ ተነስቼ መንገድ ላይ ቀረሁ እያለ ነው እንግዲህ እንግዲህ ሰይዶ እውነት በጣም ያሳዝናል። ደግሞ እናንተ እኔ እውነት ይሁን እውነቱን ይሁን እንዴ? አይ ይሄማ ድራማ ነው፣ ይሄ ድራማ ነው። እውነት እኔ እውነት ነው ብዬ አላምንም። አንድ ልቤ ደግሞ እውነቱን ይሆን እንዲ ያልኩ፣ ምክንያቱም ምን አውቃለሁ። ወይ ጉድ እንዶ ግራ አጋቡን እኮ እናንተ። እንዳንናገር ራሱ አፋችንን አሰራችሁት እኮ እናንተ እንዴ! እኔ ይሄ ሰይድ የሚባል ልጅ ማለት ነው አሁን ከትናንትና ወዲያ የለቀክልን ቪዲዮ ለአዩ ወይም ለአዩና ለ ለአዩም ሳይሆን ለሱመያ የመጨረሻ ማስጠንቀቂያ ነው። ሱመያ አሁን መተሽ ካልተገናኘን አብረን ልጆቻችን እናሳድግ። አሁን አብረን መተሽ ካልተገናኘን፣ ከአሁን በኋላ እኔ ስምሽንም አልጠራም ሱመያ ብዬ ራሱ ስምሽንም አልጠራም። ልጆቼንም ካደጉ በኋላ አላህ ከፈቀደ አገኛቸዋለሁ ነበር ያለው እና ሁለታችሁንም አልፈልግም። አዩ በረኪናም እንግዲህ ከካሜራ ጀርባም እንዲሁ ቅጥቅጥ ነው፣ ድብድብ ነው። አልቻልኩም፣ ምክርም ልትሰማ አልቻለችም። ምግብም አታበስልም፣ ልብሴንም አታጥብም፣ ሌላ ሰው ነው የማሳጥበው። ምግብም ውጭ እየበላሁ ነው የምመጣው። ምንም ስናገራት ተነስታ ቤተሰቦቿ ጋር ነው የምትሄደው። እኔ ልጅ ናት ብዬ ነበረ፣ ግን ደግሞ አልቻልኳትም ብሏል ማለት ነው። ይህንን ብሎ መጨረሻ ምንድን ነው ያስቀመጠው? ሁለታችሁንም አልፈልግም። እኔ የመረጥኳት ለእኔ የምትሆነኝ ምግብ የምትሰራልኝ፣ ልብሴን የማት የምታጥብልኝ ስትመታም ሆነ ስትቆጣ ከቤቷ ቁጭ የምትል እሮጣ ወደ ቤተሰቦቿ የማትሄድ አጥንቼ አግኝቻለሁ። ስለዚህ ሱመያ እስከ እሁድ ድረስ ካልመጣሽ እሁድ ቀለበት አስራለሁ ብሎ ነበር። ቪዲዮ ይለቀቀልን እንግዲህ በዛ ቪዲዮ ሁላችንም ዥለጥ ጀለጥ አድርገን ነበረ። እንግዲህ እኔ ምን እንደሆነ አላውቅም። እንግዲህ ሱመያ ደግሞ ይሄን በለቀቀ በስንት በማግስቱ ይሆን በዛው ቀን ነው መሰለኝ፣ እሷም በስደት እንግዲህ ሄጃለሁ ብላ ቪዲዮ ለቀቀች ማለት ነው። ከዛ ይሄን ካየ በኋላ እንግዲህ ይተው ሴት እይቷን ተቷት ይሆን ማውቀው ነገር የለም። እሱ ማን ነው ሰይድ? ግን ባታስመስል ጥሩ ነው ስለዚህ ከምታስመስል ቀጥ ብለህ ሚስትህ ጋሱ መያጋ ገብተህ ይቅርበኝ ብለህ በሰላም ብትኖሩ ጥሩ ነው። ምክንያቱም እናንተ በጣም አሪፍ ጥንዶች ነበራችሁ። እኔ ገና ዩቱብ ከንትን ከማለቴ በፊት አያችሁ ነበር አንዳንዴ ማለት እና በጣም ቀልዳችሁ ደስ ይላል፣ ፕራንክ የምትደራረጓቸው ነገሮች ምናምን። ያ ያንን ትተህ ነው እንግዲህ ኢትዮጵያ ገብተህ ያልሆኑ ገብተህ ትዳክኔ በጠበጥከው ማለት ነው ሰይድ እውነት እንደ በፊቱ መሆን ከፈለክ፣ በቃ ሱመያ ትበቃሃለች። ምንድን ነው አራት አምስት ካልተገባ እንዴ አይጸደቅም እንዴ? እውነቴን እኮ ነው እንዴ። ሱመያ ትበቃሃለች። በቃ ሱመያንና ልጆችን ይዘህ ኑር። ምነው ሸዋ ረነሽ እና ልጅቷ እንዴ ምን መሰቃየት ነው እንዴ? ጉድ እኮ ነው እናንተ አራታ ወንዶች ተው። እውነቷ ነው። ሱመያ ሌላ ሰው ካገባ ሌላ ሴት ካገባ ከአንቺ ጋር እንዳይኖራ ብቻውን ከሆነ ከአንቺ ጋር መኖር ይችላል። እንዲህ እውነትሽ ነው። አንዳንዴ እንዲ ጉድ እኮ ነው። ጠዋት እሷ ጋር ማታ ኔጋ ነው ወይስ ጠዋት እሷ ጋ ማታ እሷ ጋ ጠዋት እኔጋ? ምን አይነት አስተሳሰብ ነው? እንደዛ አይነት ነገር የለም። እንግዲህ ው ሴቶች ሰልፍ ውጡ ማለት ነው። አይመለከተኝ እኔ አይመለከትም። ሴቶች ሰልፍ ሰልፍ ውጡ ማለት ነው። እንደዚህ ከመንከራተት ይሻላቸዋል። የድሮ እናቶች ናቸው እንደዚህ አይነት ነገር የሚገባቸው። የአሁን ወጣቶች እኔ ሌላ ሚስት አገባለሁ ብትላት ወያናትህን ነው የምትልህ፣ ወያናትህን ነው የምትልህ። ወይም ደግሞ ከአንተ ጋር መኖር አትፈልግም። ምክንያቱም አሁን ላይ ያሉ ወጣት ሴቶች አንድ ወንድ ለራሳቸው ብቻ ነው የሚፈልጉት። የምን አባቱ ማጋራት ነው እንዴ? የመዥለጥለጥ ነው ተስፋኑ ጠንቀቅ ቆስተር ብሎ እያኖር እንጂ እንደዚ አይነት ነገር የሚወድ የለም። በአሁኑ ሰት፣ ድሮ በእናቶቻችን ዘመን አራትም ሶስትም አምስትም እንደዛ፣ አዎ ሁለትም እንደዛም ያኖራሉ። ያኔ እናቶቻችን የገባቸው ናቸው፣ ጨዋዎች ናቸው። አባ ወርየው መቶ ቢናገር እንኳ ራሱ አንድ አይመልሱም። አሁን አባቴ አንድ ብታወራ ሚስትየው ሀያ ትመልሳለች። ስለዚህ አባቴ ተጠንቅቀህ ማለት ነው፣ ተጠንቅቀህ አንዲቱን አግብተህ ከአንዲቱ ጋር ፍቅር ሆነህ ኑር ነው የምለው እኔ። እንደዛ ነው ብለ አሁን እንግዲህ ሰይድ ይኸውልህ፣ ያለ ገንዘብ ግን ሱመያ ለማግባት ለሱመያ ለሱመያ አላልኩም፣ ያቺ አዩ በረኪና ለማግባት ለእሷ ሰርግ ደግሰህ ከዛ በኋላ ቤት ገዝተህ በቃ ገንዘብ አለቀ። አንተ ወላዳ ሜዳ ላይ ቀር ይውል አንዳንዴ አንዲ ሉጥ ሉጥ ሉጥ ሉጥ ከዛና ከዛ ሉጥ ሉጥ ማለት ይሄንን ነው የሚያመጣውና፣ ኮስተር ጠንቀቅ ብለህ ቢሆን የተቀመጥከው ከሱመያ ጋራ ሀብታም ትሆኑ ነበር። ባ ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁን።